ለመንግስት ም ረገድ ያሉ ነገሮች አንዳንዱ ግራ የሚገባው ነገር አለ። ያለውን ነገር እውቅና ይሰጣል ይገመግማል። ምንድን ነው እነዚህን አማጽያኖቹ ማጥፋት ያቃተው ወይስ አካባቢው ላይ ግጭቱ እንዲቀጥል ይፈልጋል? ብለው እንደዛ ተጠረጣሪ የሚገቡ ሰዎች አሉ። ለማናቸው ሁኔታ ግጭቱ እንዲቀጥል የትኛው መንግስት ሊፈልግ አይችልም። የተረጋጋ ከዳር እስከ ዳር ከጫፍ እስከ ጫፍ በዳፉ ለሚሆን ነገር እንዲገባለት ይፈልጋል። ምናልባት ሊሆን የሚችሉ ነገሮች ይኖራሉ። ምናልባት ብለው የአማጽያን መሪዎችን በተመለከተ ሁሉንም ማጥፋት ላይፈልግ ይችላል፣ ወይንም ሁሉም ደግሞ እንዳይጠፉበትም ሊፈልግ ይችላል። መጨረሻ ላይ በሰላም በምናምን ነገር እንዲያልቅ ስለሚፈልግ እነሱም በተመለከተ ከእርምጃ ሊቆጠብ ይችላል ብዬ በተወሰነ ደረጃ ጠረጥራል። መጨረሻ ላይ የሚጨባበጠው የክልል መንግስት ሆን የወረዳ መንግስት ምናምን ምናም ተጨባብጦ ሰላም ሰፈነ የሚባል ያ እንዲሆን በዛ መልክ ነገሩ እንዲያልቅ ስለሚፈልግ መሪዎቹ ላይ እርምጃ ከመውሰድ ሊታገር ይችላል የሚል ጥርጣሪ አለኝ። ከዛ ውጭ ግን ቅርንጫፎቹ ሰባብሮ መለመላቸውን ሜዳ ላይ ማቆም ደግሞ እንደሚፈልግም አያጠራጥርም። ከዛ ባሻገር ግን የአማጽያን እንቅስቃሴ በየትኛውም ዓለም የሽፍትነት እንቅስቃሴን የትኛው መንግስት ድሮን ስላለው፣ ቢኤም ስላለው፣ ታንክ ስላለው ምናምን የሚያቆመው ነገር አይደለም። ቀለል የሚለው እኮ እንዲህ ዓይነት ነገር ሰብሰብ ብሎ አቅም ኖሮት ለሚዋጋ ነው። ያሸነፈው ሁሉን ይይዛል ተኩሶ በየቤቱም ይገባ የሆነ ቦታ ላይ እንትን የሚሉት ያንን በዛ መልኩ ሊያስቸግር የሚችልበት ሁኔታ ለመጨረስ የሚያስቸግርበት ሁኔታ አለ። ስለዚህ መንግስት ገጠር ላይ ያለ ቀበሌ ውስጥ ያለ ሰው በግርግርና በችግር ውስጥ መከራ ውስጥ እንዲቆይ አይፈልግም። ነገር ግን የሽፍትነት እንቅስቃሴን መቶ መቶ ማጥፋት የሚቻልበት እድል ዝግ ነው ማለት ይቻላል። ያንን ለመቀነስ ወይም ደግሞ ለመጨረሻ ትርጉም ላይ የለበት ደረጃ ለማድረስ የህብረተሰብ ስራ ነው። ህብረተሰቡ ከአካባቢ ሚሊሻ ጋር መተባበር ህብረተሰቡ ከአካባቢ ሚሊሻ ጋር እንዲተባበር ያንን በማድረጉ አደጋ እንደማይደርስበት ደግሞ መንግስቱ ዋስትና መስጠት